የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያሪክ ጠቅላይ ቤተ ክህነት ጽፈት ቤት የህግ አገልግሎት መምሪያ በአቶ ትዝተው ሳሙኤል ላይ ክስ መመስረቱ ታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያሪክ ጠቅላይ ቤተ ክህነት ጽፈት ቤት የህግ አገልግሎት መምሪያ በአቶ ትዝተው ሳሙኤል ላይ ክስ መመስረቱ ታወቀ። የቤተክርስቲያኗ ክርስቲያኗ ህግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስም የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቢ ህግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ወይም ተከሳ ታናሽ አቶ ትዝታው ሳሙኤልም ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካል ለማዋረድ ለመስደብና የምዕመኑን ስሜት ለመንካት ብሎ በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከአምስት ሺህ በላይ ተከታዮች ባሉትም የራሱ የዩቱብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዓን አባቶችን፣ በየገዳማቱ ውስጥ የሚገኙ ገዳማውያንን፣ መነኩሳትንና አገልጋዮችን ግብረ ሰዶማዊያንና ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን የመተትና የጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት የታሪክና የገድላት እንዲሁም ድርሳናት መጽሐፍትን ድዋያን መጽሐፍት ናቸው መጥፋት አለባቸው ማለቱንም ገልጿል። የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችንና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለትም ግለሰቡ የፈጸመውን የሚሆን የወንጀል ድርጊት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ ሰባት ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በህግ ተጠያቂ እንዲደረግ ባቀረበው አቤቱታ ላይ ገልጿል።